አሰላሙ አለይኩም ረህመቱላሂ ወበረካቱሁ። እንዲሁም የነገድ ማንው ቃል ኢትዮፕ ጫናል በተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ጤና፣ አፍያ፣ ኢባዳ ሁሉ ሰላም ነው ከእናንተ ጋር? ከኔ ጋር ላ አልሀምድሊላ። እናንተ እንዴት ናችሁ? በተሰብ ሁሉ ሰላም እንዴት ይዟችኋል? ሁሉ ሰላም ነው ወይ? ኢትዮፕ እንዴት አድርጎ ይዟችኋል? እንደ እኔ አዲስ ሙሽራ የሆናችሁ ደስታው እንዴት አድርጎ ይዟችኋል? እኔ ደስታው ይኸው ባህር ባህር ያሰደኛል። ይዞኝ እየተጓዘ ነው። ይዞኝ በመጓዝ ላይ ነው። ውሏችሁ እንዴት ናቸው? እናንተ የእናንተስ እንዴት አድርጎ ይዟችኋል? እያቀማጠለ እርግጠኛ ነኝ እያቀማጠለ ነው የሚይዛችሁ። ገንጂ አራል እና ቤተሰቦች ማለት ነው ኢትዮብ ይፈትናል። ግን ደግሞ ያንን ፈተናውን ለማለፍ ትዕግስት ያስፈልጋል። ዋናው ነገር ትዕግስት ነው። ሰዓትም ያልሞላችሁ ስለሆነ ሶበር አድርጋችሁ ቀስ ብላችሁ መሞላት እኛ ያው አንዳንድ ጊዜ ሴቶች ስንባል ትዕግስት የለንም፣ ትንሽ በቃ የመረጋጋት ነገር የለንም። የመቸኮል ባህር ያለን እናንተ ብቻ አይደላችሁም፣ ሁሉም ሁላችንም ነን ማለት ነው። እና በትዕግስት ኢቶ ማለት ብዙ ነገር ሊፈትነን ይችላል፣ ብዙ ነገር ዘቶች እና ቤተሰቦች እንዳልኳችሁ ትዕግስት ያስፈልጋል። ትዕግስት ማድረግ አለብን ሁላችንም ማለት ነው። ኢትዮብ ትዕግስት ያስጨርሳል። በትክክል ነው። ግን ትዕግስት ማድረግ አለብን ሁላችንም። በዛ ላይ አርካሚ ነው ቤተሰባችን እንዘያየር ሰዓት ያልሞላ ሰዓት ያልሞሉት ቤት እየህር ቤተሰብ ያደረግናቸውን በመረዳዳት እነሱ ደግሞ ሞኔ የሆኑ ሞኔ የሆኑትን በኮሜንት ላይ በላይ እንኳ ባይመች በኮሜንት ሂዶ መዘያየር እንደኔ ሀሳብ ማለት ነው። እንደዚህ እያደረግን እንበረታታ። እናንተ ሞኒ የሆናችሁ ዩቱበርም የሆናችሁ ሻል ያላችሁ ደግሞ ሼር እና ላይክ በማድረግ ተባበሩኝ። በእናንተ ኃይልና በእናንተ ብርታት ለሞኒነት በቅቻለሁ። አልሐምድሊላ ከምንም በላይ ነው ደስ ያለኝ እኔ ማለት ነው። ሁለት ደስታ ነው የኤረት ማለት ነው። እና ቤተሰቦቼ አበረታቱኝ ነው ምለው። ሌላ ነገር የምለው የለኝም። የኔ ባሊያው ባህረ ባህር ይዞ መዞር ነው ፈኑ እና በተሰቦች ማለት ነው በቅንነት እንደማመር እንጠያየቅ ማለት ነው። ያው ዙሮ ዙሮ መቼም ዶራሩ የመቁጠሩ ነገር ታውትን አሁን ስንት ቀን የተገባሁኝ ገና ዜሮ ምናምን ሳንቲም ነው። እኔኮ እንደ ዝጉጉት ያልኩ ለዶራሩ አይደለም ሞኒ መሆን ብቻ የምፈልገው ነበረ ነበር። ደግሞ ለከ ደግሞ ሰውም ይላል በሶስት ወር ካልሞላው ሞላው ይነሳል ብሩ ሶስት ወር ድረስ ካልሞላ ማለት ነው። አሎ ለይ እንደዛ እያሉ ዛሬ እኔ ግን አልሰማም። ወላሂ የሰው ወሬ ከሰማ ጭንቅላት ይበላሻል። ሞፍተ አባን ይሆናል። ሶስት ወር ከሞላው አስር ዶላር ከሞላ ያነሳል። በፊትም ስንት ወር ስድስት ወር ከሞላው ነው አራት ወር ከሞላው ሰዓቱን ያነሳዋል ሲሉ ነበር። እኔ አንድም ሰዓት አልተነሳብኝ፣ አልሀምድሊላህ ማለት ነው። እና ባላ ተስፋ አይቆረጥም እንግዲህ የሞኒው ነገር ቢያስተሳስብም፣ ኢንሻአላህ አላህ ሳይታሰብ ያመጣዋል። እና ቤተሰቦች በርቱ ነው የምለው። ጠንክሩ ጎበዝ ሁኑ ስሩ፣ ወላሂ ስሩ። ይሄ ያው የራሳችን ልፋት ስለሆነ የሰው አይደለም። የሰው አላህ የሚሰጠው እኮ እሱ ነው የሚነሳው እሱ ስለሆነ አስገባሽኝ እንደራጅ እየተን ያታስገብኝ እና እና ቤተሰቦች ማለት ነው የሁላችሁን እጃት ማለት ነው። ትረብሻለች አንድ ጊዜ ወደ ላይ አንድ ጊዜ ወደታ ያርገ ሞባይልን ታንኳኳዋለች ስንት ጊዜ አስደለተች መሰላችሁ? ኔ ቦይስ ላርግ በስንት ፍለጋ ነው እራሱ ቦይሱን ማርገው። ኔ ይጠፋብኛል ሁሉም ነገር ልምልም ይላል። በዛው ላይ እሷ ሞባይሏን ታንኳኳዋለ ምን ትላለች? ምን ይሻለኛል እቴ። እና ቤተሰቦች ማለት ውድ ያገሮች ልጆች ወይ ሰብስክራይብ አርጉ፣ ላይክ አርጉ። ስም ማጥፋት አይደለም። ስታንኳኪዙ ይሰሙሻል። ስም ማጥፋት ሌላ፣ ይሄ ሌላ። እና ስለዚህ ማነው ሰብስክራይብ አርጉ ላይክ አርጉኝ፣ ማለት ነው ተባበሩኝ። ሸር እያረጋችሁ ሸር በማድረግ ላይክ በማድረግ እሺ፣ ቅን ቅን ሰዎች አላችሁ ማለት ነው። በእናንተ ነው የዚህ ደረጃ የደረስኩት። እና ይሄው ባልየው በቃ ባህረ ባህር በእኔ ሰለቼ ባህረ ባህር በመሄድ መዲና ብቻ ነበር የቀረኝ እስከ ዛሬ ድረስ እሱን ሰው ያይብኛል ብዬ ነው። አዲስ ሙሽራ ከጫጉ ላይ አይወጣም ምች እመታብኛል። እናቴ ግን ሙሽራ የሚባለው እስከ ስንት ቀን ነው? ወር ከአስር ቀን ለሙሽራ ይሆን ጠይቄ ለሙሽራ ምን እንደዛ ነው። አርባ ቀን ነው። አስራ አምስት ቀን ይበቃታል። ኧረ ዝም በይ ዲያ ነው። አስራ አምስት ቀን የሚሞሽረው የሌለው ሃብታም እስከ አርባ ኧረ እንዲሁ እስከ ስንት ወርም እስከ ሁለት ወርም ሰማንያ ቀንም አድርግ ትችያለሽ። ጥሩ ነው። ስለዚህ ያው እኔ አሁን ሰማንያ ቀን ድረስ ነው እንደውም ተንጠልጥዬ እየተንጠልጥዬ እንግዲህ እስከሚሰለች አዳሚ አንጠልጥሎ ነው በየቤቱ አሁን እንደውም ተረፈዴ ስለምነሳ ስራ እስከምጨርስ ይረፍዳል። ሲረፍዳል ከሰዓት ነው ምገባው። ግን ለእንግዲህ ግን በጠዋት እነሳና እሰለጠናለሁ ማለት ነው። ኢንሻአላህ ካለህ ጋር አሁን ወደ ሀገር እሄዳለሁ ብያለሁ። ሀገሬ እሰራለሁ ኢንሻአላህ ያ ረቢ። እዛም እንደው ሀገራችን ሰላም ያርገው። ሀገሬን አሳያችኋለሁ። የነገማን ያውቃል ያደገችበት እንዲያገ ታሳያችኋለሁ። ስትወላከፍ የነበረችበት ነው ነገ እና እንደዛ ትላላችሁ ቤተሰቦች ላችኋለሁ። መልካም ነገር ራስ ነውና፣ ሰብስክራይብ ላይክ ያረጋችሁ ቤተሰብ አድርጉኝ። መልካም ሁኑልኝ በያላችሁበት፣ ሰላማችሁ ብዝዝዝት ይበልልኝ። ውድ ሀገሮች ልጆች ወዳችኋለሁ ላላህ ብዬ፣ ከኔ በላይ ደግሞ አላህ ይወደዳችሁ ስለምትከታተሉ ከልብ ከልብ አድርጌ አመሰግናለሁኝ። አመሰግናችኋለሁ ሁላችሁንም። መልካም ሁኑልኝ በያላችሁበት። አሰላሙ አለይኩም ራህመቱላሂ ወበረካቱሁ።